እሺ ወደ ሻምፒዮኑ ሊቨርፑል የሄደን እንደሆነ ብዙ እንግዲህ የሆኑ ነገሮችን ነው የምናገኘው። የሊቨርፑል ቤት አርኒ ስሎት የርገን ክሎፕን ተክቶ ወደ ፕሪሚየር ሊጉ በመጣበት ሲዝን በደንብ ዶሚኔት አድርጎ፣ በተለይም ደግሞ እድሜ ለመሐመድ ሳላ ጥበበኛ ውግር ሀገር ምስጋና ይገባና ፕሪሚየር ሊጉን ዶሚኔት አድርጎ ነበር ሻምፒዮን መሆን የቻለው። ያም አልበቃ ብሎት እንግዲህ ክረምት ላይ እነዛኑላ ተጫዋቾች ኦልሞስት ወደ 500 ሚሊዮን ፓውንድ የሚጠጋ የዝውር ወጪ አውጥቶ ነው እነዛ ዝውሮች መፈጸም የቻለው። ሁለት የፊት አጥቂዎችን በሂጎ ኢኪቲኬ እና አሌክሳንደር አይዛክን አስፈርሟል። ሁለት በጣም ቆንጆ ፖቴንሻል ያላቸው ጥሩ ፐርፎርማንስ ማድረግ እንደቻሉ ፕሩቭ ያደረጉ ፉልባኮችን ማስፈረም ችሏል ሚሎስ ኬርኬዝን እና ጀረሚ ፍሪምፖንግ። ግን ከዛም ደግሞ አውሮፓ ላይ ካሉ ምርጥ አስር ቁጥሮች፣ ምርጥ ክሪኤቲቭ ሚድፊልደሮች ለጥቂት ለማንባል ሰዎች ደግሞ እጅግ ማጅስቲካል የሆነ የፕሌይሜኪንግ ቢልቲ ያለው ፍሎሪያን ቨርትስን ደግሞ ከባየር ሌቨርኩሰን አምጥቶ ነው ሲዝኑን የጀመረው። ከመጀመሪያው ጨዋታ አንስቶ ግን ሊቨርፑል እጅግ በጣም ትልቅ ችግር እንዳለበት መመልከት ጀምረን ነበር። ያም ቡድኑ እጅግ በጣም በርካታ ጎሮችን ኮንሲድ የሚያደርገው